ሚም አምሮብሻል ስታምሪ፣ ነጭ በጅንስ ብሩኬም እንደዛው ነጭ። ምንድን ነው ነገሩ? ነጭ ነጭ፣ ሁለታችሁ ለብሳችሁ የመጣችሁት ነጭ በነጭ እናንተ። እኮ ማለት እኮ ብር ተከፍሎ እኮ እናንተ ለማላይት እኮ ስንት ነገር የተደረገ ልጆች ናችሁ እኮ። ይሄን እያወቃችሁ አይሚዬ፣ ለነሱ ቢሰጠች ለነሱ ዛሬ፣ ቤተሰብ፣ እውነት እውነታውን ነው የምንነጋገረው። እኔ ምንም አልልም እናንተ እኔ እናገራለሁ የራሴን ነገር አስቴት እናገራለሁ። እናንተ የራሳችሁን የሆነውን ሳትፈሩ ማንንም ሳታዳሉ፣ ለማንም ሳታዳሉ እውነታውን እዚህ ኮሜንት ላይ መጻፍ አለባችሁ። ማርያምን ነው የምላችሁ። የእናንተ እውነታ እዚህ ጋር ያስፈልጋል። እኛም እኔም የሆነ አዳዲስ ነገሮችን ይዤ መጥቻለሁ። የራሴንም ምነግራችሁ ነገር አለ። ግን ይሄውላችሁ፣ ቤተሰብ ምንም አትጎዱበትም። ይሄን ቪዲዮ ላይክ አድርጋችሁ ምቀኞች ጋር፣ ማንም ጋር ቢደርስ በላይክ ጥሩ ነው። ላይክ በጣም ጥሩ ነገር ነው። ላይክ ካደረጋችሁ ሁሉም ሰው የመዳረስ አቅም ስላለው ፕሊስ፣ ይሄን ቪዲዮ በማርያም እንደው በአላህ ይያቻል። ሁሌ እንደዚህ ማለት የለብኝ። በቃ እናንተ ይሄን ቪዲዮ ስታዩ ላይክ አድርጉልኝ። በቃ ላይክ ምንም አይጎዳችሁም ከኪሳችሁ አይደለም፣ ሰብስክራይብም ከኪስ አይደለም፣ ሼርም ከኪስ አይደለም። ስለዚህ ባካችሁ ይህን ነገር ተባበሩ እያልኩኝ ወደ ቪዲዮ ይገባለሁ ማለት ነው። በመጀመሪያ ደረጃ ቤተሰብ፣ ሀይሚና ብሩኬ በጣም ብዙ ላይፍ ያሳለፉ ጥሩንም፣ ደጉንም መጥፎንም ሁሉን ነገር አብረን እነሱ ብቻ ሳይሆኑ እኛም ከነሱ ጋር አብረን ያሳለፍን ልጆች ነን። አብረው ያደጉ አብረው ብዙ ነገር የተለወጡ ልጆች ናቸው፣ እና እኔ የምለው ማለት ነው አንድ ነገር ልንገራችሁ። እሺ ሀይሚ፣ አንድ ጥያቄ ለሀይሚ ማለኝ ሀይሚ ብሩኬ ያደረገው ነገር ካለ ጥፋት ካለ እጅሽ ላይ መረጃ ካለ መረጃውን አሳይተሽ ይቺ ማነች? ይሄ ማን ነው? እንዴት ከኔ ውጭ ይሄን ነገር አደረግክ? ብለሽ ማፋጠጥ ነው እንጂ ያለብሽ በባዶ በባዶ ምንም ማስረጃ ሳያዝ ይሄ ልጅ እመን ማለት ይሄ ግፍ ነው። እግዚአብሔርን እመን ዝም ብለ እመን እንዴት ነው የሚያምነው ይሄ ልጅ ያላደረገው ነገር ካለ ዝም ብሎ ደግሞ እንደውም በጣም ትዕግስተኛ ነው ብሩክም እዚህ ላይ ማለት ነው ለምን መሰላችሁ እኔ አሁን እመኒ እመኝ ብትሉኝ አላምንላችሁም እንዴ እኔ ያላደረግኩትን ነገር እመኝ ብትሉኝ ከያጥችን ማምንልም ማምን ነው ስለዚህ ሃይሚ ምንድን ነው እነዚህ አንቺ ላይ ሸር እየሰሩብሻሉ ባለጌዎች አሉ እናንተ ሁለታችሁን ለማጣላት እኔ ስንት ነገር ሁለታችሁን ለማጣላት ብዙ ነገር እየተደረገ ነው ያለው ከኋላችሁ ብዙ ነገር ነው አይደለም ኢትዮጵያ ውስጥ ዱባይ ውስጥ እንኳን ስለ እናንተን የሚጠነስሱት፣ በቃ አዎ አዎ፣ ብዙ አፍቃሪ ይኖራሉ። የብሩኬም አፍቃሪ ብዙ አሉ። የሃይሚ የሚያፈቅሯትን ብዙ አሉ። እነሱ ስላፈቀሯቸው ብቻ ሃይሚና ብሩኬ አይለያዩም። ገብቷቸዋል። አሁን ይሄን የሃይሚን ጭንቅላት ለመበጥበጥ ደና እየሄዱ እያለ ደና ፍቅራቸው ፒስ ሲሆን ሰዓት ላይ እነሱ በቃ የሆነ ነገር ለማድረግ ሲፈልጉ ሃይሚንና ብሩኬን ለማጣላት፣ ለማለያየት ይሄን ነገር እያደረጉ ነው ያሉ። ሃይሚ ደግሞ ምንድን ነው ቦታ እየሰጠቻቸው ነው ያለው። እነሱ ደግሞ ይሄን ቦታ ካገኙ አዎ ሁለታችሁን ያጣላችኋል። ስለዚህ ማርያም ነው፣ እኔ ሀቅ ነው የምናገረው። እኔ ሃይሚዬ፣ አንቺ እንድትጎጂ አልፈልግም። የአንቺን ለቅሶ ማየት አልፈልግም። አንቺ በቃ ምንም ነገር እንድትሆኝ አልፈልግም። እነሱ ወሬ ስላመጡ ብቻ ከብሩኬ ጋር እንድትለያይ፣ ከብሩኬ ጋር ያልሆነ ቃላት እንድትነጋገሩ፣ ቅሚያስዝ ነገር እንድትነጋገሩ እኛ አንፈልግም። ለምን ሁለታችሁን በጣም ነው የምንወዳችሁ፣ ሁለታችሁን በጣም ነው የምናከብራችሁ። እናንተ ሁለታችሁ እንድትለያዩብን አንፈልግም። ራሷን እየበጠበጧት ነው ያለው። ልጆቹ በቃ እሱ በቃ ራሷን እየበጠበጡ ስለሆኑ እንደ ከሁሉም ሰው ርቃ ራሷ ማሰብ አለባት። ደግሞ ምንድነው ነው እውነተኛውን ነገር ለማውጣት ከፈለገች ሀይሚ፣ አንዳንድ ሰዎች ምን አላችሁ? ሀይሚ ትክክለኛ ማስረጃ ሳትይዝ ይሄ እንደዚህ አትልም ያላችሁ ልጆች አላችሁ። ማስረጃ ካለ እኮ ማስረጃ ካለ ሀይሚዬ ማስረጃ ካለ ከብሩክ ጋራ እንደዚህ ከምትን ከማለት ማስረጃውን አመቶ ማሳየቱ ጥሩ ነገር ነው። ሀይሚ ማስረጃ ካላት እነሱ ሰዎች ማስረጃውን ካመጡ ፎቶ። አሁን ደግሞ ኤኤል የሚባል ነገር መጥቷል። ማርያምን ነው ምላቸው የማይሆን ነገር ሴራ አድርጎ አሳይቷትም ሊሆን ይችላል። ገብቷችኋል። ስለዚህ ሀይሚ በቃ የሆነ ነገር አድርጋ ይሄን ነገር እውነታውን ማውጣት አለበት። ይሄ ልጅ ደግሞ እመን እመን ሲባል ደግሞ ምኑን ነው የሚያምነው? እሺ ይሄው አሁንም የተናገረን ያለው ማንም ሴት የለም፣ ምንም ያደረግኩት ነገር የለም። ካለም አሳይኝ ይሄ ነው ብለሽ አሳይተሽኝ፣ እኔ ይሄን ነገር ልበል በቃ ብሏል፣ አይደለም እሱ። ሀይሚ ደግሞ እሱን ነገር ማሳየት እነዛ ውሸታሞችን እነሱ ለማጣላት የሚፈልጉትን ሰው እውነታውን አውጥታ አሳይታ፣ እኛም አውቀን ያን እነዛን ሰዎች ማውጣት አለብን። ገብቷችኋል። ስለዚህ እባካችሁን በቃ የእናንተ እኔ እግዚአብሔር የማይሆን ነገር ነው እየተደረገ ያለው። ፍፁም በጣም ነው የሚያሳዝነው። በሁለቱም መሀል ሆኖ ያው የተለመደ ነው። እነሱ ማንም ኖረ ማንም ማንም መስሚያቸው ጥጥ ነው። የራሳቸው ሁለቱ ብቻላቸው የሚከራከሩት። እዚህ ጋር ሰው ኖረ አልኖረ የለም በቃ ሀይሜና ብሩኬ ምንም ነገር። ደግሞ ዛሬ በጣም አምሮባቸኋል። ሀይሚም፣ አምሮብሻል ስታምሩ ነጭ በጅንስ ብሩኬም እንደዛው ነጭ፣ ምንድነው ነገሩ? ነጭ በነጭ ሁለታችሁም ለብሳችሁ የመጣችሁት ነጭ በነጭ አምሮባችኋል። በነገራችን ላይ በጣም ነው የምታምሩ ሁለታችሁም። ከአይን ያውጣችሁ፣ መቤቴን! እንዴት አባታችሁ እኮ እንደምታምሩ! በጣም እኮ ነው የምታምሩት። እኔ እናንተ ሳይ ማርያም፣ የሆነ ስሜት ነው የሚሰማኝ፣ የሆነ በቃ ያሳለፍኩት ነገር ነው የሚታየኝ። እናንተ እኮ በጣም ደስ የምትሉ ልጆች ናችሁ እኮ እናንተ እኮ ማለት እኮ ብር ተከፍሎ እኮ እናንተን ለማለያየት እኮ ስንት ነገር የተደረገ ልጆች ናችሁ እኮ ይህን እያወቃችሁ አይሚዬ ለነሱ ፊት ሰተሽ ለነሱ እጅ ሰተሽ ከብሩ ጋር የምትጣይበት ነገር እኮ የሚያናደኝ። እናንተ እኮ ማለት እኮ ስማርት እኮ ናችሁ። የእናንተ የሚቀናባችሁ ልጆች እኮ ናችሁ። ጸዴ እኮ የሆናችሁ ልጆች ናችሁ። የቡታጅራ የመጀመሪያ ቆንጆቹ፣ ማርያምን በጣም ቆንጆ ናችሁ እኮ። እንዲህ ነው እናንተ እናንተ ሁለታችሁ እንደዚህ ስትጣሉ እኔ ማርያም በጣም ነው የምናደደው። ጨረቃ እኮ ናችሁ እናንተ ማር። እኔ ስለ እናንተ ምን ብዬ ላውራኒ? ምን ብዬ ልናገር? ሀይሚዬ ምን ብዬ ልናገር ስለ አንቺ የእኔ ዱንቡሽ ብዙ። ዛሬ ደግሞ ፊቷ ዱንቡሽ ሽሽሽ ብሏል። ብሩኬም እንደዛው በጣም ነው የምታምሩት። እና እባካችሁን መስሚያችሁን ጥጥ አድርጉ። ሀይሚዬ ባክሽን እኔ ፍቅር በቃ መስሚያችሁን ጥጥ አድርጉና የራሳችሁን ሕይወት ኑሩ። ታውቂያለሽ፣ ሀይሚ እናንተን ለማለያየት ብዙ ነገር ነው የሚደረግ ብዙ ነገር ነው እየተደረገ ያለው። ስለዚህ ይህን ነገር አንችነሽ ምንትን ማለት ያለብሽ፣ እንደዚህ አርጎ የብሩኬን ስም ለማጥፋት ነው። ብሩኬ ባለጌ ነው፣ ብሩኬ እንደዚህ ነው ለማባል ነው። እና ደግሞ በእናታችሁ እንዲህ ስትነጋገሩ ከቃላት ቃላት በጣም ኃይለኛ ኃይለኛ ቃላት የተወራወራችሁ ነው ያላችሁት። ቃላታችሁን በእናታችሁ በቃ ይህ ቃላት ደግሞ ቅሚያስ ይዛል። ስለዚህ ቅሚያስ ቃላት አትወራወሩ። ይሄን ነው የምናገረው። በተረፈ ወዳችኋለሁ፣ መልካሙን ነው እኔ ብሩኬ እና ይሄን መቼም አይለያዩም። ይለያያሉ ብላችሁ አፋችሁን ከፍታችሁ ለምትጠብቁ ምቀኞች የለም መለያየት።